ውድና የተከበራችሁ የፕራክቲስ እንግሊዝኛ ዩቲዩብ ቻናል ቤተሰቦች እንደምን ቆይታችኋል? በዛሬው ትምህርት በተለይ ጀማሪዎች እጅግ በጣም ወሳኝ የሆነ ትምህርት ነው፣ ቨርብ ቱ ቢ ማለት ነው። እንግሊዝኛ እነዚህ በጣም ቀላል እና ቁልፍ ከሆኑ ፓርቶች ወይም ኮንተንቶች ከጀመርን እንግዲህ ከፍ እያለ በአራቱም ስኪል ላይ በጣም ወሳኝ የሆነና ጥሩ ውጤት ማየት እንችላለን ማለት ነው። ቀጥታ ወደ ትምህርታችን እንሄዳለን። እንግዲህ ቨርብ ቱ ቢ እዚህ ጋር የምናየው በሶስቱ ወይም በአራቱ ፎርሙ ነው። ስቴትመንት ፎርም፣ ኔጋቲቭ ፎርም እና ኩዌስችን ፎርም እናያለን በዋናነት። ከዛ ደግሞ የኩዌስችን ፎርም የጠቁ ጥያቄዎች ደግሞ በመልሳቸው እንዴት እንደመመለስ ጀኔራል ስትራክቸራቸውን በምሳሌ ያስደግፈን ለማየት እንሞክራል ማለት ነው። ቪዲዮን ከመጀመሪያ እስከ መጨረሻ ብትካተሉት በጣም ወሳኝ እና መሰረታዊ የሆኑ ነጥቦችን ለማግኘት ይችላላችሁ ማለት ነው። ወደ ትምህርታችን እንገባለን ማለት ነው። ኦኬ ቨርብ ቱ ቢ ማለት በኮንሰፕት ደረጃ የመሆን ግስ ብለን የምንጠራው ነው። መሆን፣ ናቸው፣ ናት። እነዚህ ስራ ሰራ ሳይሆን ምሳሌ ተጫወተ፣ በላ፣ ጠጣ፣ ሄደ፣ ተቀመጠ ሳይሆን ነው፣ ናት፣ ናቸው፣ ነን የሚሉ ኮንሰፕቶችን የያዘ ነው። ይሄ ቨርብ ቱ ቢ የተባለበት ቢ ምክንያት ለዛ ነው ማለት ነው። እና ከቨርብ ቱ ዱ ቀጥሎ በጣም አስፈላጊና ወሳኝ ፓርት ነው በተለያዩ አረፍተ ነገሮች መሃል እየመጣ በጥያቄ በተለያዩ ፎርም ሲገባ ውስብስብ እንዳይሆን በቀላል መንገድ ለሚያየት እንሞክራለን ማለት ነው። እና ይሄ ስቴትመንት ፎርሙ እንዴት ነው? ፎርም እናደርገው? ኖርማል ኮሚኒኬሽናችን እንዴት ነው ኮንስትራክት እናደርገው? ነው ቨርብ ቱ ቢ ካለ ኦልዌይስ ከሰብቸ ቀጥሎ የሚመጡት ቨርብቱቢዎች ቢዎች ናቸው አም ኢዝ አር። ያው እነዚህ በፕሬዘንት ፎርም ወዝ ዌር በፓስት ፎርማቸው ሲሆን ወይም አላፊ ጊዜን ለማመልከት ስንጠቀም ያው እነሱም የሚጨመሩ ይሆናል ማለት ነው። አይ አም ቶል፣ እኔ በጣም ረጅም ነኝ። ዊ አር ስቱደንትስ፣ እኛ ተማሪዎች ነን። ዩ አር ካይንድ አንተ በጣም ትሁት መልካም ሰው ነው። ሂ ኢዝ ዶክተር፣ እሱ ዶክተር ነው። አሁን እዚህ ጋ ሁሉም እንደምናየው ስራ ተሰራ ወይም አክሽን የለም የሚሉ አይደሉም። የሆነ የተሠራ ድርጊት የለም፣ ግን መሆን ነው። ነው፣ ትልቅ ነው፣ ወፍራም ነው፣ እነሱ ተማሪ ናቸው እሷ ዶክተር ናት እሱ እንዲህ ነው እያልን የምንገልጸው ቨርብ ቱ ቢ የተባለበት ምክንያት ይሄ ነው ማለት ነው እንግዲህ እዚህ ጋር እንደምታየው ሰብጀክቱ ዘይ ወይም ደግሞ ፕሎራል በሚሆንበት ሰዓት ፕሎራል ፎርም እንጠቀማለን አር ማለት ነው ሲንጉላር ሲሆን ደግሞ ኢዝ እና አም እንጠቀማለን ነጠና ነጠና አመልካች ሲሆኑ አም እና ኢዝ እንጠቀማለን ማለት ነው ይሄ ቨርብ ቱ ቢ ስቴትመንት ፎርሙ ነው በቀጥታ ኔጋቲቭ ፎርሙ ወይም ደግሞ ናት የነበረውን አይደለችም፣ ነን አይደለንም፣ ለማለት ኔጋቲቭ ፎር ፎርም ለማድረግ እነዚህ አክሲሎሪ ቨርቦች ላይ ወይም ረዳት ግሶቹ ላይ ወይም verb to be ላይ am is are ላይ ምን መጨመር ነው? not መጨመር ነው፣ በቀላሉ አይደለም ለማለት ማለት ነው። ወደ question ፎርሙ ስንመጣ ደግሞ ጥያቄ ለመጠየቅ በምንፈልግበት ሰዓት እነዚህ am is are ከሰብጀክቱ ወይም ከድርጊት ፈጻሚው በፊት ማምጣት ማለት ነው። አም አይ ቶል፣ እኔ ትልቅ ነኝ። አር ዊ ስቱደንትስ፣ እኛ ተማሪዎች ነን። እ አር ዩ ካይንድ፣ አንተ ትሁት ነህ። ኢዝ ሂ ዶክተር፣ ነው ጥያቄ በምታይገበት ሰዓት ሰብጀክቱ እና ቨርብ ቱ ቢዎቹ ወይም ረዳት ግሶቹ ቦታ ማቀያየር ነው። ይህ ጄኔራል የኳስችን ፎርም ስትራክቸር ነው የቨርብ ቱ ቢ ማለት ነው። መልሶቹ ስንመልስ የቨርብቱቢ የትኩ ጥያቄዎች መልስ ስንመልስ በተጠየቅንበት ነው። ምን መልሰው ምሳሌ አማ የስ አይ አም አር ዩ የስ አይ አም የስ ሺ ኢዝ የስ ሂ ኢዝ እንላለን። ግን የስ ከአንድ በኋላ ምሳሌ የስ አይ አም ነው የስ አይ አም ኖት ማለት አይቻልም። ኖ አይ አም ማለት አይቻልም። የስ አዎ ነኝ አይ አይደለሁም ትላላቸው። ስለዚህ እዚህ ጋር ይስተካከላል። ኖ ዊ አር ኖት ይሆናል። የስ ዩ አር አዎ ነህ። ኖ ሂ ኢዝ ኖት ይሆናል እዚህ ጋር ማለት ነው። ኖ ሂ ኢዝ ኖት ኤ ዶክተር አይ አይደለም ይላል። ኖ ዜይ አር ኖት ፓንክቸል አይ አይደሉም። የስ ኢት ኢዝ በዚህ ፎርም ያው